ነገሮች ልመሰልሽ ማን አይደል? አዎ፣ ለእኛ ትራፊ ምግብ የምታቀርቢልን። ቆይ አንቺ ልጅ ምንድን ነው ችግርሽ? እኔ ፍቅር ነኝ የማንንም ትራፊ የሚበሉ ቆይ እንዴት ብትንቂ ነው እንደዚህ የበላሽውን ምግብ የምታቀርቢልን? አረ ያቀረብኩላችሁ ንጹህ ምግብ ነው። ደግሞ ማን በልቶ የማንን ትራፊ ያቀርብላችኋለሁ? ይህንን እኔ ነኝ የበላሁት። እንግዲህ እኔ አላውቅም። እዚህ አቅርቢው ነው የሄድኩት። ሳቀርበው ደግሞ ሊዱ ብቻዋን ነበረች? እና ኔ ኔን ጠረጴዛው ላይ እንዲስኪ ዘረግፍ ድረስ የበላሁት። ቆይ ግን ትንሽ የተናናቀ አይመስልሽም? አሁን ሆኑ ሂጅ ና ሌላ አዲስ ምግብ ሰርት ሸምጭ። ቆይ እንደዚህ ስቃይ የምታበዙት ምን በድያችሁ ነው? ምን አጎደልኩባችሁ? ሂጅና እዛ ባርኪና ዴቭ ላይ ያለቃግሽ፣ እኛ የምናዝነልሽ መስሎች ከሆነ በጣም ተሳስተሻል። የንቀትሽ ጥግ የተመላው ምግብ ታቀርቢያለሽ። አሁን ይህን ሰጅ ና አዲስ ምግብ ሰርት ሸምጭ። እሺ፣ እሰራለሁ። እናንተ ሁለታችሁም ያደረጋችሁትን ልቦናቸው ያውቀዋል። ቆይ እኔ በምን አቅም ያሸንፋችኋለሁ ብዬ ነው እንደዚህ የማደርገው? ትሰምኛለሽ፣ ከወንድሜ ትርቂ ያለሽ ከሌላና ከዛሽ ከለምለም ጋር ደግሞ የምትሽኳሾኪውን ነገር ደግሞ ማቆም አለብሽ። አንቺ እኮ እዚህ ቤት ባት ኖሪ ሰላም ነበር። ደግሞ ያችን ቤዛ አስተንካባ አካባቢያት እንዳላይ። ከዚህ በኋላ አንድ ነገር ብታዘሽ እንዳትታዘዣት። እንደሱ ማድረግ አልችልም። የአስኮት ስራ እንጂ ፉክክር አይደለም። እንዴት እንደምታደርጊው እና እንደማታደርጊው በደንብ እናያለን። አሁን ሄጂ። አንቺን እኮ ነው፣ አልሰማሻትም እንዴ? እስካሁን እዚህ ምን ይገትርሻል? ሄጂ፣ ውጭ መናትሽ የሚገርም ቁርስ ምን ምን ትመስላለች። ፍቅር ግን ምን አስበሽ ነው? ቆይና ወለን ያመጣሽ ምን አገባሽ? በእርግጠኛነት ካሊጋ ስልከ ተተሱ ዴቭ ስላያቸው ነው አይደል? ከቤት ያባረሩት ቢመለስ ግን ጥሩ ነበር። ስደውለት ስልኩ አይሰራም? ባርኮት እስኪመጣ ተመልሶ ይመጣል። በመጣና ያቺንም ቢዛ ይዞልን ጥርግ ባለ በይ። እንግዲህ ለብቻቸው እኔ እዚህ ቤት ከዚህ በላይ መቀበጥ አልችልም። ለሄድ ነው። የት ልትሄጂ ይላዬ ጋር ለሄድ ነው ባይ በጣም ይቅርታ፣ እንደዛ ሁኝ ልትይኝ አይገባም ነበር። ሁለተኛ ከማንም ጋር መጠጥ እንዳትጠጣ። ቆይ ጭራሽ ቤዛ ምን እንዳደረገች ምንም አታውቅም? ቆይ ምንም የምታስታውሰው ነገር የለም? በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም። ነገር ግን ቤዛ አደረገችኝ ያልሽውን ነገር ለማመን በጣም ነው የሚከብደኝ። ኤላ ተሰማኝ እንደሆነ ስማኝ፣ ካለበለዚያ ደግሞ የራስ ጉዳይ። ትናንትና ቤዛ ከኔ ጋር ተጣልታ ነው የሄደችው አሁንም ቢሆን አንተ የሆነ ስሜት አላት። ቆይ ግን አንተ ለምንድን ነው ይሄ የማይገባ? እኔ ማንም ማመን እንዳለብኝ አላቅም፣ ወይ ደግሞ ፊት ለፊትሽ ቤዛን አወራታለሁ። ቆይ አንተ እኔን አታምነኝም እንዴ? አምንሻለሁ ኩልልዬ፣ ነገር ግን ከበፊት ጀምሮ ፉክክር የሚመስል ጸብ ነበራችሁ። እሱ ጸብሽ በልቶብሽ ሌላ ነገር አድርገሽ ከሆነ ብዬ ፈርቼ ነው። እንደፈለግክ ማሰብ ትችላለህ። ከዚህ በኋላ ሰው አንተ አይመለከተኝም። እሺ፣ እኔም ወደ ስራ ይመልሳለሁ። ለሊ ቤንጂ እናውራ አንስ አላቸው። ትናንት ማታም በተደጋጋሚ እየደወሉ ነበረ፣ ይጨነቃሉ። ሄሎ እማዬ፣ አለሁልሽ እማዬ። እንደት ነሽ እማዬ? ያው ተኝቼ ስለነበር ነው አላየሁትም። እማዬ ምን አዲስ ነገር አለ? አባዬን አናገርሽልኝ? እማዬ እንዴት እንደዚህ ቀላል ሆነ? እማ አደራ ለእኔ ብለሽ ከአባዬ ጋር እንዳትታይ። እሽ እማዬ? እሽመይ ምንድን ነው እንደዚህ በአንድ ይሄ ሁሉ ፈገግታ? ይህኔ ቆንጆ በእኔ ተስፋ ቆርጠሽ ነበር እንዴ? አዎ እላለሁ በአፌ ነገር ግን ውስጥ የሆነ የሚጎትታኝ ነገር አለ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይትረፍረፍ፣ ይበልልም ዛሬ አደይ ሰራተኛዋ አደይ ክፍል አርባ ስድስት ይዘን ወቅ ብለናል። ቤዛና ፍቅር እምን ላይ ያሉ የሚለውን እስቲ አብረን እናየው ይሆናል። ሌሉ ደረሰችባቸው? ከዛስ በኋላ ምን ይፈጠራል የሚለውን አብረን ምናይ ይሆናል ሌሌና ኤላ ሲላ ያሉ አብረው ይቀጥላሉ። ሌዱስ መታ ፕሮግራማቸውን ታበላሸዋለች ወይስ አታበላሸው? አብረን የምናየው ይሆናል። አንዴ አሁን ወዴት እየሄድክ ነው? አንዴ ነሽ ኬኳ ወደ እናንተ የመጣው ነበር እንዴ። እኛ ቤት ደግሞ ምን ትሰራለህ? ዴቪድ እና ባርኮት እንዳትመጣ ብለው ከሄለ? እንዴ፣ ባክሽ ፍቅርን ፈልጊያት ነው ከነሱ ጋር ምን ያገናኘኛል? የወንድምሽ ጭካኔ ግን በዛ በማታ ስወጥቶኝ ከቤት ስልኬን ሁላ ተበላው ተበላው። አው ባክሽ፣ ምን ያልተው ስለብይ ነገር አለ ብለሽ ነው? እነማን ማን ናቸው? አላቃቸውም ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ቆይ ነሱን አንድ ሚሊዮን ወንድነታ አንዱን ማደብደብ ቤትሽ ነው ያለኩት። ግን ደግሞ አንዱ ስልኬን ይዞ ስለሮጠ መደብደብ ምን ዋጋ አለው? ዝም ብዬ ሄድኩኝ። ደግ አረካቸው። የኔንም ስልክ እኮ እነሱ ናቸው የወሰዱት። የምርሽ ነው እኮ? አዎ፣ የኔንም ስልክ እኮ ሄደ። ምን እንደሆነ የወሰደው። አደይም፣ ፍቅርም፣ ዴቭም ለኔ ጊዜ ሲሆን ዝም አሉኝ። ይሄኔ እኮ አደይ ብትሆን የጠፋቸው አገር ምድሩ ነበር የሚያውቅ እና ስልክና ቺን የመሰለሽ ልጅ እያወዳደርሽ ነው ልጅ። ኦፍ አንተ ደሞ ቻው። በቃ እሺ ነኝ ጆሪት ነው አሪንም ግን ትራመረ ማረጋት ስሚ አንቺ አለኝ ፍቅር መቼ ይሆን ከሸርነቷ የምትወጣው? ፍቅር ሁልጊዜም እንዲያበጣበጠች ወይ አይሳካላት ወይም ደግሞ አታሸንፍ ወይ አትሸንፍ፣ ሁልጊዜም በነገር ብቻ ይከብዳል። ቤዛስ ምን አስባ ነው የመጣቸው ባርኮ ቤታቸው በአራጣ ተበጣሪ እንዴት ተያዘ አያቅም። እሷን እሱን ለመንት ለማለት ነው የመጣቸው። እሱ ጋር ወደፊትስ ባርኮት ጋር ምን ይገጥመዋል? ምን ከሀዲ ያል አብረን የምና ይሆናል። ውድና የተከበራቸው የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ያው የቤት ስራ ሰሪ ታስታውቂያለሽ። ሰነፍ ነሽ እና ከአደጋ ስትወዳደሪ ፈተናውን እንዳትወድቅ ብዬ ነው ነቃበይ። እና አሁን ለእኔ ምን አባትሽ ሆኖ ብለሽ ነው ምትነግሪኝ? የቤት ስራ ሰርተሽ አደይን ሰነፋስ ብለሽ ራስሽ እንደሞ ጎበዝ አስባልሽ ማለት በቃ ፈተናውን አለፍሽ እንዳያሳስብሽ። አሀ ዳኛው ማንችነሽ ማለት ነው ለባርኮት ሚስት መራጮ። ቆይ ግን ቤዛ ካንቺ ባሰች ፋራናት ማን ያለሽ? አሁን እዚህ አልጋ ላይ ወጥቼ ሳልጠፈጥፈሽ ቀጥ ብለሽ ውጭልኝ። አሁን የምትጫወቻቸን እያንዳንዱ ጨዋታ ተጫወቻታሉ። እሺ፣ እሺ እንደፈለግሽ። ሁሉም ያቺ ብቻ ቆይ ግን ባርኪና ደ ማለት አልገባ አስቀምጣለ የአደይ መከራ መብዛቱ ልጁም አሁን የመጣውም ለአደይ ነው። እሷም እሺ ማለት አልፈለገችም። ሁሉንም በፍቅር ጓጓጓጓ እያደረገች ነው ያለችው። እስቲ እንግዲህ የሚመጣውን አብረን የምናይ ይሆናል። እነሱም እየጠበቁ ነው። ክፍል አርባ ሰባት ምን ይዞ ይመጣ ይሆን? ወይስ በዙሁ ቻሌንጅ ላይ ነው የሚቀጥሉት? ፍቅርና ቤዛስ ይዛለቃሉ ወይስ ይጋለጣሉ? አብረን የምናይ ይሆናል። ሊሉና ኢላስ አብረው ፍቅር እያሳለፉ፣ ሊዲያ መጣች። የፍቅር መቀሷ ማለት ነው፣ ቀበጧ እንደዛ ብሎ ይሆናል። አሚ ማሰስ ነው ናፍቀኝ። ጊዜ ላይክ ነው የመጣሁት ሌሊ ይደብራታል ብዬ። ስንት ነው የምነግርሽ እንዴ ቆይኔስ አይደብረኝም? ሊዲያ በጣም ይቅርታ፣ ምንም ነገር እንዳላሰብሽ ያውቃለሁ፣ ግን ደግሞ ተረጂም በቃ ምን ልትሰራ መጣ? ይቅርታዴ ፍቅርን ፈልጊያት ነበር። እዚህ ቤት ተመልሰህ እንዳትመጣ አላልኩህ? ወይስ ንቀት ነው? አይ ስልክህን ስለደሰው ነው ደሞ ትላንት አንተን እንዳሰብኩ አይደለም። አዴን ይቅርታ ይጠይቁት ነበረ። ትሰማኛለሽ? ሁለተኛ አዴ አጠገብ እንዳደርስ አሁን ስልክህን ይዘውጣ ስመለስ ግን እንዳላገኘሽ። ስለ አንተ ሰይጣን አሁን ደግሞ ይቅርታ ይጠይቀኝ። ቤዛና አዴ ደሞ እንደ አዲስ ተፋጠጡ። ቤዛ ፍቅር በበረዘቻት ሰይጣንነት ምክንያት ቤዛ እታንተና አዴ ላይ እየጮኸ ትገኛለች። ፍቅር ምን አስባ ነው አዴንና ቤዛን ልታያይዛቸው የፈለገችው? ከቤት እንዲወጡላት ነው ወይስ እውነቱን ለማውረት ፈልጋ ነው? ያም እየመጣ አዴ ላይ፣ ይህም እየመጣ አዴ ላይ። ወይ አዴ ፈተና መብዛቱ ከባድ ነው። ሌዱ ደግሞ ዚላ ላይ ሌላ ነገር ታሪክ ሰራች። ሊሉን እና ባልተስቱን ለማለያየት ስርዓት ይኖርሽ እንጂ፣ አንቺ ሴት ልጅ ኮንሽ ትንሽ እንኳን ተረጋጊ። ኡፍ፣ አታያትም እንዴ እራሱ ኮነ ስነ ስርዓት ያታችሁ። አሁን ጭቅጭቅ ነው ያስጠላኝ። ቅድም አንቺ ከመምጣትሽ በፊት ሰላም ነበረ። እኔ እናሷ እንዴ በቃ፣ ከቻልሽ ወደዚህ ቤት አለመምጣት ሞክሪ። ቆይ ለእሷ ትደረበ እየተናገርከኝ ነው? አንቺ ግን ምንም ስርዓት የለሽም እንዴ ኤላ፣ እኮ እስካሁን ድረስ ዝም ያለሽ አንቺ ስለሚያከብርች ነው። ስትነገርም እያሰማሽ አንቺ ነው ያናገረሽ። የለም እባክሽ ኤላ፣ ይችልሽ ትዕግስቴን እያስጨረሰችኝ ነው። እንደምንም ብለህ ከዚህ ቤት አስወጣልኝ። ሊዲያ አሁን ከቻች ከቤታችን ውጪ ጊዜ ማሳለፍ እንፈልጋለን። ምን ሌላ ነገር እንድናገር አታርጊኝ። አሁን ውጪ። ውድና የተከበራችሁ ቤተሰቦች የቻናል የተከታታዮች ክፍል አርባ ሰባትን ይዘን በድጋሚ ከች እንላለን። ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ